እኔ ኦሮሞ ነኝ። ምንም ችግር የለው። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበትም። እኔ ሰው ነኝ። እኔ አብይ ነኝ። እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። ሰላም! ውድን የተከበራችሁ ቤተሰቦቻችን፣ ለአሁኑ የዘጋጀናቸው መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን አስደምጣችሁ አጥሮቻችንን እናፍርስ ካልሆነ ግን መቼም አናድግም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር፣ እንደ ክልል፣ እንደ ከተማ እድገት አይመጣም። ጠቅላይ ሚኒስትሩ ለብልጽግናው ከፍተኛ አመራሮች የሰጡት ስልጠና እያነጋገረ ነው። አብይ ባለስልጣናቱን ሰብስበው ከብሔርተኝነት ውጡ ያሉ ሲሆን የእናንተ ስራ መሸከም ነው ሲሉም ጥብቅ መመሪያ ሰጥተዋል። የአንተ ስራ መሸከም ነው ሰርቶ በላን እዚህ ያለው ተሸክመህ ድልድይ ሰርተህ ትውድ ሰርተህ ማሻገር ነው የአንተ ፋንታ የመደመር ሀሳብ ኢትዮጵያ እስካለች ድረስ አይሞትም ያሉት ጠቅላይ ሚኒስትሩ መደመርን የማይቀበል የትኛውን መንግስት ሲሉም ይህን የማይቀበል የትኛውን መንግስት ኢትዮጵያ ውስጥ ሰርቫይ ማድረግ አይችልም። ከዚህ ቀደም ይቻል ነበረ፣ አሁን ግን አይቻልም አወዛጋቢ ንግር አድርጓል። ዝርዝሩን ይዘናል። በአዲስ አበባ በርካታ ህጋዊ መኖሪያ ቤቶች ወደ መንግስት መሬት ባንክ እንዲገቡ መደረጋቸው ተሰማ። ነዋሪዎችም በገዛ ህጋዊ መኖሪያ ቤታቸው አገልግሎት መከልከላቸውን ገልጸዋል። ከመሬት ጋር በተያያዘም ያለ ከንቲባ ትእዛዝ የሚፈጸም ነገር የለም ተብሏል። የፈኒ እንዳለ በአዲስ አበባ ዙሪያ ዜጎች መሳሪያ በታጠቁና የመንግስት ሰዎች ነን በሚሉ አካላት ታግተው እየተወሰዱ መሆኑ ተሰምቷል። እስካሁን ታስሯል የተባሉ ሰዎች ቁጥርም አስደንጋጭ ሆኗል። ጠቅላይ ሚኒስትሩም በጌታቸው ረዳ ቃለ ምልልስ ክፉኛ ተበሳጭተዋል። ጌታቸው ረዳ ጉድ ሰራኝም እያሉ ነው ተብሏል። ክቡራን ተመልካቾች እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን እያለን ወደ ዝርዝሮች አለፍ ነው። በመጀመሪያም አስደሳች ዜና ጨዋታው ተጠናቀቀ። ታሪክ ተሰራ። ኢትዮጵያ ከ22 ዓመት በኋላ ለመጀመሪያ ጊዜ ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ውድድር ማለፏን አረጋግጣለች። ዛሬ ከሰዓቱን በአዲስ አበባ አበበ ቢቂላ ስታዲየም ከኬንያቸው ጋር የመጨረሻውን የማጣሪያ ጨዋታ ያደረገው የኢትዮጵያ ብሔራዊ ቡድን በአስደናቂ ብቃት 3 ለ0 በማሸነፍ ከምድቡ ሶስተኛ በመሆን ለአፍሪካ ዋንጫ ውድድር ማለፍ ችሏል። ትልቅ ተስፋ የተጣለባቸው ቀይ ቀበሮቹ በማጣሪያው ላይ ያሳዩት ብቃት በርካቶችን ያስደሰተ ሲሆን በአፍሪካ ዋንጫው ላይም ይህንኑ ይደግሙታል ተብሎ ይጠበቃል። ለቀይ ቀበሮቹ ከወዲሁ መልካም ዕድል እየተመኘን ወደ ቀጣዩ መረጃ አለፍ ነው። ጠቅላይ ሚኒስትሩ በጌታቸው ረዳ ቃለምልስ ክፉኛ መበሳጨታቸው ተሰማ። ጠቅላይ ሚኒስትር አብይ ጌታቸው ረዳ ጉድ ሰራኝ፣ ሆን ብሎ ነው አልጃዚራ ላይ ቃለምልሱን ያደረገው እያሉ ነው ሲሉም አንዳንድ የቤተ መንግስት ምንጮች ገልጿል። ከቀናቶች በፊት በአልጃዚራ ሄድ ቱ ሄድ ፕሮግራም ላይ የቀረበው የጌታቸው ረዳ ቃለምልስ የኢትዮጵያ መንግስትን ለማጋለጥ ሆን ተብሎ ታቅዶ የተደረገ ቃለምልስ ነው ፕሮግራሙም ከሁለት ወር ጀምሮ አስቀድሞ ሲዘጋጅ የነበረ እና በፓናሉ የተገኙ ተሳታፊዎችም ብልጽግናን የማይወክሉ ከህወት ጋርም ግንኙነት ያላቸው ናቸው በሚል ጠቅላይ ሚኒስትሩ እና የብልጽግናው ሰዎች በቃለ ምልሱ ደስተኛ እንዳልሆኑ ተነግሯል። በተጨማሪም አቶ ጌታቸው ትግራይ ሆኖ ከጠቀመን ይልቅ አሁን እዚህ ቃለ ምልስ ላይ ቀርቦ የተናገራቸው ነገሮች ክፉኛ ጎድቶናል፣ ገጽታችንንም ባለመድረክ አበላሽቷል በሚል እየተተች ነው ተብሏል። በቃለምልሱ ላይ የአልጀዚራው ጋዜጠኛ መዲ ሐሰን ጠቅላይ ሚኒስትር አብይ አህመድ ይህንን ቃለምልስ ሲያዩ አማካሪው አብይ መሪነቱን ገና በስራው ማሳየት አለበት፣ በጄኖሳይድም ምናልባት ሊጠየቅ ይችላል ብሎ በመናገሩ ያባድርሃል ወይንስ በስልጣን ላይ ያስቀጥልሃል ሲል ለአቶ ጌታቸው ረዳ ላቀረበው ጥያቄም አቶ ጌታቸው እውነቱን ልንገርህ በዚህ ምክንያት ምንም ቢፈጠር አይጨንቀኝም፣ እንደዚህ አይነት ነገሮችን በአደባባይ መናገር እንደዚህ አይነት መዘዝ ያመጣል ብዬ አላስብም፣ እንዳልኩ አያገባኝም ሲሉ ምላሽ መስጠታቸው ይታወሳል። አጥሮቻችንን እናፍርስ ካልሆነ ግን መቼም አናድግም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ ጠቅላይ ሚኒስትሩ ለብልጽግና ፓርቲ ከፍተኛ አመራሮች የሰጡት ስልጠና እያነጋገረ ነው አብይ ባለስልጣናቱን ሰብስበው ከብሔርተኝነት ውጡ ያሉ ሲሆን የእናንተ ሥራ መሸከም ነው ሲሉም አነጋጋሪ መመሪያ ሰጥተዋል ጠቅላይ ሚኒስትሩ ከቀናት በፊት ከፍተኛ አመራሮቻቸውን ሰብስበው በሰጡት ስልጠና ላይ በኢትዮጵያ ባለፉት ሺህ ዓመታት ታሪካችን በጊዜና በዘመን መቀደም ጣጣ አስከትሎብናል የሚያስከትለው ጣጣ መዘጋት መዘግየት መንሸራተት ነው። ነገር ግን አንድ ተስፋ አለን። ከነ ችግሩም ቢሆን የኛ ያክል ዘመን እንደ ሀገር ቆይተናል። ምንም ችግር ቢኖር ከፈረሱት ስለምንሻል ተመልሰን ለመነሳት ለማደግ ተስፋ አለን ያሉ ሲሆን፣ ምንም እንኳ የከፉ ጉዳዮች ቢኖሩም አሁንም ሀገርንን አሁንም መነጋገር መቻላችን ተመልሰን ለመነሳት ተመልሰን ለማደግ ተስፋ ነው። የባሰ ስላለ ከፈረሱት ስለምንሻል። ለሀገር እድገት ግን ከልካይ የሆኑ ሶስት አጥሮች አሉ እነዚህም አካላዊ አጥር፣ ተቋማዊ ወይንም ስርዓታዊ አጥር እና ባህላዊ አጥር ናቸው። እነዚህን አጥሮች ማፍረስ ካልቻለን መቼም አናድግም ሲሉም ባለስልጣናቱን አሳስበዋል። ለምሳሌም አዲስ አበባን አንስተው ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው፣ ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ብሄድስ፣ አማራ ብሄድስ፣ ሌላ ክልል ብሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያረጋችሁ ነው? እንዳታድጉ እያረጋችሁ ነው። ጠቅላይ ሚኒስትሩ ለስርዓት ስብራት ዋና ምክንያት የሆኑ ሶስት ነገሮች አሉ። አንደኛው ለለውጥ ዝግ የሆኑ ሰዎች አሉ፣ ሁለተኛው የተዛባ የለውጥ ጥያቄ ነው፣ ሶስተኛው አፍራሽ የለውጥ ሂደት ነው ብለዋል። ለውጥ የሚባል ነገር ለማድመጥ ለመጠየቅ ለመመርመር ለማንበብ ዝግጁ ያልሆኑ ዝግ ሰዎች አሉ። ዛሬ ያለችዋን ኢትዮጵያ ካለችበት አረንቋ ወጥቶ ስልጡን አገር ለማድረግ ፍቱን መድኃኒቱ መደመርመር መንግስትን ያሉት ጠቅላይ ሚኒስትሩ ታሪክ ሞልቷል፣ የኔና የናንተ ስራ ግን ስልጣኔን በስራ ማረጋገጥ ነው ብለዋል። እመኑኝ የመደመር ሀሳብ ኢትዮጵያ እስካለች ድረስ አይሞትም ያሉት ጠቅላይ ሚኒስትሩ፣ ስለዚህ መደመርን የማይቀበል የትኛውም መንግስት ኢትዮጵያ ውስጥ በስልጣን ላይ መቆየት አይችልም ሲሉም አወዛጋቢ ንግግር አድርገዋል። እመኑኝ የመደመር ሀሳብ ኢትዮጵያ እስካለች አይሞትም፣ እንዲህ እንዲህ ይደረጋል እንጂ አይሞትም። ይህን የማይቀበል የትኛውም መንግስት ኢትዮጵያ ውስጥ ሰርቫይ ማድረግ አይችልም። ዘመን መዋጀት ማለት አሁን ያለውን ነገር መገንዘብ ማለት ነው። አሁን ያለውን ነገር የማይገነዘብ ሰው ሲጀመር መንግስት አይሆንም። መደመር ማለት አንድ ሲደመር አንድ ሁለት ማለት አይደለም፣ ያሉት ጠቅላይ ሚኒስትሩ መደመር ከዛ ይዘላል። የብዙ ነገሮች ድምር ውጤት ነው። ቀመሩን ማሰባሰብ፣ ማከማቸትና ማካበት ናቸው። ነገር ግን ይህ ቀላል ነገር አይደለም። ሁልጊዜ ወጣ ያሉ ሀሳቦችን ተቀብለው የሚሄዱ ሰዎች ውስን ናቸው። አንዳንዶች መጀመሪያ በሀሳቡ ያላግጣሉ፣ ይስቃሉ። እየደረመሰ ሲሄድ ግን ይከተሉታል ብለዋል። መጀመሪያ ይስቃሉ፣ መጀመሪያ አቃቂር ያወጣሉ፣ እየደረመሰ ሲሄድ ግን ይከተላሉ። አክለውም አሁን መደመርን በተግባር በስራ መግለጽ ስለጀመርን በተለያዩ ዓለም ሀገራት ጭምር ተግባራዊ መደረግ ጀምረዋል ብለዋል። ያው ሰምታችሁ ይሆናል መደመር በፓኪስታን ቋንቋ በኪሶ ሃይሊ በጀርመን በብዙ ቋንቋዎች የተረጎመ ነው። ብትፈልጉም ባትፈልጉ ሄደ ማለት ነው። የመደመር ትውልድ ሌላውን እንደ ራሱ የሚመለከት መሆን አለበት ያሉት ጠቅላይ ሚኒስትሩ ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል መሆን አለበት። እኔ ኦሮሞ ነኝ፣ ምንም ችግር የለው። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበት። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። ኢትዮጵያን ማን የሚያሻግራት? ያሉት ጠቅላይ ሚኒስትሩ የእናንተ ስራ መሸከም ነው። ተሸክመ ድልድይ ሰርተ ትውልድ ሰርቶ ማሻገር የእናንተ ፋንታ ነው ሲሉም ባለስልጣናቱን አሳስበዋል። በአዲስ አበባ በርካታ ህጋዊ መኖሪያ ቤቶች ወደ መንግስት መሬት ባንክ እንዲገቡ መደረጋቸው ተሰማ። ነዋሪዎችም በገዛ ህጋዊ መኖሪያ ቤታቸው አገልግሎት መከልከላቸውን ገልጸዋል። ከመሬት ጋር በተያያዘም ያለ ከንቲባዋ ትእዛዝ የሚፈጸም ነገር የለም ተብሏል። በአዲስ አበባ ከተማ መሬትና አስተዳደር ቢሮ ላይ በተደጋጋሚ ጊዜ የተለያዩ ቅሬታዎች ይነሳል። ከኦንላይን ሲስተም አለመስራት እስከ የኪስ ገንዘብ የሚጠየቅበት ቢሮ፣ በተለይ ከሙስና አሰራር ጋር ተያይዞም በርካቶችን እንዳማረራ ይነገራል ከሰሞኑ ደግሞ የአዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ የበርካታ ነዋሪዎችን መኖሪያ ቤት ከ2015 ዓ ም ጀምሮ ወደ መሬት ባንክ ገብቷል በሚል አገልግሎቶችን እየከለከለ መሆኑ ታውቋል። ቢሮው ከ2015 ዓ ም ጀምሮ በዘመቻ መልክ ከመሬት እስከ አራት ፎቅ ድረስ ያሉ በርካታ ህጋዊ መኖሪያ ቤቶችን ወደ መሬት ባንክ ገቢ አድርጎ ተጨማሪ ግንባታ ማካሄድ፣ ንብረት መሸጥና መለወጥ እንዲሁም ስም ማዞር መከልከሉን ነዋሪዎች ለመሰረት ሚዲያ ገልጸዋል። የአንዳንዶችም የግንባታ ፈቃድ አንድ ዓመትም ሁለት ዓመትም እያለ ወደ መሬት ባንክ ገብቶ የተገኘ ሲሆን ጉዳዩ ከግለሰብ እስከ ባለሀብት ድረስም ያማረረ ሆኗል ተብሏል። ነዋሪዎች እንዳሉት መኖሪያ ቤታችሁ መሬት ባንክ ገብቷል የምንባለው ለአገልግሎት ወደ ክፍለ ከተማ ሄደን ወደ ፋይላችን በካርታ ቁጥር ሲገባ መሬት ባንክ መግባቱን ያሳያል። ሌሎች ሰዎችም ለአገልግሎት ስላልሄዱ ነው እንጂ እንዲህ መባላቸው አይቀርም ሲሉም ገልጸዋል። በዚህም በመዲና የሚገኙ በአጠቃላይ ወደ 16000 ቦታና መኖሪያ ቤቶች ለመሬት ባንክ ገቢ መደረጋቸውን ከውስጥ የወጡ መረጃዎች ጠቁመዋል። በሰኔ 15 2017 ዓ.ም ከመሬት ቢሮ ለክፍለ ከተሞች ወደ መሬት ባንክ የገቡትን ቤቶች ከመሬት ባንክ ይውጡ አይውጡ የሚለውን ወስናችሁ ላኩ ባሉት መሰረት ከክፍለ ከተሞች በፕሮሰስ ካውንስል በስህተት ወደ መሬት ባንክ የገባ ቤት ስለሆነ ከመሬት ባንክ ይውጣላቸው ተብሎ ለመሬት ቢሮ አስተዳደር የተጻፈልን ብንኖርም ከብዙ ማመናጨቅ በኋላ ግን ከንቲባዋ አቅርቡ ካላለች እኛ ምንም ማድረግ አንችልም ተብለን እየተሰቃየን ነው ሲሉም ነዋሪዎች ገልጸዋል። ነዋሪዎች አቤት የሚላቸው በማጣታቸውም ለአዲስ አበባ ከተማ አስተዳደር ለመልካምና ቤቷ ዘርፍ በአካል ተገኝተው ቅሬታ ቢያሰሙም እየመጣችሁ ጠይቁን ከሚል ምላሽ ውጪም ተጨባጭ መፍትሄ እንዳላገኙ አክሏል። ለከንቲባ ረነቻቤም ጉዳዩን በአካል ያቀረቡ ሰዎች እንዳሉ የታወቀ ሲሆን እስካሁን ግን እነሱም ቢሆኑ ምንም መፍትሄ አልተሰጣቸውም ተብሏል። አንዳንዶች ተጨማሪ ግንባታ ለመገንባት ከባንክና ማይክሮ ፋይናንስ ተቋማት ገንዘብ መበደራቸውን የገለጹ ሲሆን ሆኖም ቤታችን መሬት ባንክ ገብቷል በመባሉ ምንም ግንባታ ሳናደርግ የተበደርነውን ብር ወለድ ከፍለን ልንጨርስ ነው። በቅርቡም ቤታችሁ አራጭ መውጣቱ አይቀርም ተብለናል። ምን እንደምናደርግ ጨንቁናል ሲሉም ምሬታቸውን ገልጸዋል። በአዲስ አበባ ዙሪያ ዜጎች መሳሪያ በታጠቁ የሚሊሻ አባላትና የመንግስት ቢሮ ሰዎች ነን በሚሉ አካላት ታግተው እየተወሰዱ መሆኑ ተሰማ። ከሰሞኑን በአዲስ አበባ ዙሪያ ሸገር ሲቲ በሚገኘው ቡራዩ ክፍለ ከተማ ከታ አካባቢ በርካቶችን ያስደነገጠ ድርጊት መፈጸሙ የተሰማ ሲሆን በርካታ ነጋዴዎች የመንግስት አካል ነን በሚሉ ሰዎች እገታ በሚመስል መልኩም ታፍሰው ተወስደዋል ተብሏል። በዚህም እስካሁን ድረስ ከሰባ በላይ ነጋዴዎች መታሰራቸውን የአካባቢው የመረጃ ምንጮች ገልጸዋል። ከቀናቶች በፊት በሸገር ሲቲ ቡራዮ ክፍለ ከተማ ልዩ ስሙ ከታ በሚባሉ አካባቢ የሚገኙ ነጋዴዎች ያልጠበቁት ዱብዳ ገጥሟቸዋል የተባለ ሲሆን አንዳንድ የመንግስት አካላትም ሕጉን ተገን በማድረግ እገታና ገንዘብ መሰብሰብን ስራቸው አድርገው ተያይዞታል ተብሏል። በዚህም ባሳለፍነው ወደ 172018 ዓ.ም ከቀኑ ስምንት ሰዓት ገደማ ላይ መሳሪያ የታጠቁ በርካታ የሚልሻ አካላትና የንግድ ቢሮ ሰራተኞች ነን የሚሉ ሰዎች የእቃዎችን ዋጋ ዝርዝር አልለጠፋችሁም በሚል ምክንያት ከሰባ በላይ የሚሆኑ ነጋዴዎችን ሱቃቸውን እንኳን ሳይዘጉ እገታ በሚመስል መልኩም አስረው መውሰዳቸው ታውቋል። ጉዳዩ የጀመረው የክፍለ ከተማው ንግድ ቢሮ ባሳለፍነው ሳምንት ለሸቀጣ ሸቀጥ ሱቆች የእቃዎችን ዋጋ ዝርዝር በወረቀት ላይ ለጥፉ ብሎ ከሳወቀ በኋላ ነው የሚሉት የአካባቢ መረጃ ምንጮች፣ የሸቀጣ ሸቀጥ ሱቆች የተባሉትን ቢያደርጉም መረጃው ያልተነገራቸውና ያልሰሙ በርካታ የንግድ ሱቅ ነጋዴዎች ታፍሰውና ታስረው መወሰራቸውን ገልጸዋል። ከነጋዴዎቹ መካከል ልብስ ቤቶች፣ ቡና ጠጦች፣ ጸጉር ቤቶች፣ መጠጥ ቤቶች፣ ስጋ ቤቶችእና ሌሎች ነጋዴዎች የሚገኙበታል ተብሏል። ክስተቱን አስመልክቶም አንድ ስማቸውን እንዳይጠቀሰ የጠየቁ የአይንማኝ መታሰሩ ሲሆን ነገር ግን መብታቸውን በጣሰ መልኩ የከፈቱትን ሱቅ እንኳን ሳይዘጉ በመሳሪያ እያስፈራሩ በቡራዩ መዘጋጃ ቤት አካባቢ በሚገኝ ፖሊስ ጣቢያ ውስጥ አጎሯቸዋል ያሉ ሲሆን እጅግ የሚያሳዝነው ደግሞ ምንም አይነት ማስጠንቀቂያ ሳይሰጡ ወይንም ሳይከጡ በእስር እንዲያድሩ ማድረጋቸው ነው ብለዋል። አክለውም ለመሆኑ ነጻ ገበያ ያላት ሀገር ላይ ነጋዴዎች ያዋጠኛል በሚሉት ዋጋ ጨምረው ቢሸጡ እንኳን መታሰር ይገባቸዋል ወይ? የመንግስት አካልን የሚሉ ሰዎችስ አንድን ሰው ያለምንም በቂ ምክንያት መንግስት የሰጣቸውን ስልጣን ያለ አግባብ ተጠቅመው በመሳሪያ ጭምር በማስፈራራት በጠባብ ክፍል ውስጥ ማሰረን ምን ይሉታል ሲሉም ጠይቀዋል። አንዳንድ የአካባቢ የመረጃ ምንጮችም ይህ የተደረገበት ምክንያት ነጋዴዎች በስር ካደሩ በኋላ ወይ ገንዘብ ከፍለው ይለቀቃሉ፣ ካልሆነም ፍርድ ቤት ሲቀርቡ ፍርድ ቤቱ የዋስ ብር ከፍለው እንደሚለቃቸው እና የዋስ ገንዘብ ለመሰብሰብ ሆን ተብሎ የተደረገ እንደሆነ ሰምተናል ሲሉ ገልጸዋል። የተከበራችሁ ተመልካቾች ለሰጣ ያዝናቸው መረጃዎች በዚሁ ያበቁ በሌሎች መረጃዎች ዳግም እስከምንመለስ በያለንበት ዓለም ዳርቻ ቸር ያሰማን